ወንድሜ ሌላ መንገድ ላይ አንተ ስትገኝ የምር በጣም ይከፋናል። በዛ ላይ ደግሞ ትዳር ከእግዚአብሔር የሚሰጥ ስጦታ ነው። ትዳርህን አክብረው የምር ናሂ፣ ልጆችህን እናት አክብራት የምር እሷ እንደዚህ ስትከፋል አንተ። የሴት ልጅ እምባ ደግሞ ጥሩ አይደለም። እሺ እሱ መሰለኝ ያንከራትተኛለሁ የእሷ እንባ መሰለኝ በዚህ በዚህ በብርድ የሚያንከራትተኝ እህቴ የምር እንኳን ዛሬ ለቀቀው ቤደዋቸ የምር በጣም ነው ያዘንኩት። የምር ልታቀኘ ላታቀኘ ትችላለህ፣ ግን እንደ ወንድሜ ነው ማይክ፣ በጣም ነው የምወድህ። ደግሞ እኔ ሳይክ የምር ጥሩ ልጅ ነክ፣ ብዙዎቹን እያስተማርክ ነበረ፣ ደግሞ ለብዙዎቹ ትምህርት እየሰጠክ ነበረ ሰው ደግሞ ዲያቆን ነበር። ግን እንዴት እንደዚህ ይሄ እንደዚህ የሚያምር ፍቅር ትዘክ ይሁን ማይረባ ነገር ላይ ዲያቆን አልነበርኩም። የአረ ማረጋት እስቲ እንዲያቆን ነበር እኮ ባትሆነ በቃ እግዚአብሔር እየተሰጣ ጸጋ እኮ ከዲያቆኖች ይበልጣል እኮ የምሬ ነው። ጸጋ ከዲያቆኖች ይበልጣል፣ የምሬ ነው። ናሂ አመሰግናለሁ፣ እግዚአብሔር ያክብርልኝ እቴ። ግን ናሂ አለኝ እንደ ጸጋ አለ። አልክ ይሁን ጌታው አልክ። አንተ ለአልኝ እንኳን ብት ፈጣሪ ይሰጣሃል፣ ካለሆነ ይጨምርልሃል። ገባ እግዚአብሔር ግን በጣም የባረከ ሰውን ቱ በጣም ነው ማመሰግ ነው። በጣም አንደበት በቃ ይሄ ነው። ሰውን ይገዛል። መልካም መልካም አንደበት ሰው ይገ ውብዬ፣ ወደ ውጭ ልትወጣ ነው። ተደብቃ ምናምን እያላችሁ ምኮምቱ አታስፈራሩኝ። ለምንድን ነው ብዬ ወደ ውጭ የምትወጣው?

እናንተ አንተ አሁን ምንም ነገር ማረም ምንም ነገር ትተህ በሰዎችም አታሳዝን፣ ወላጅ አባትን አታሳዝን። የምርና ወደ ቀልቦክ ተመልሰ ወደ ሞቀ ጎጆ የምር አምር። የድሮ ላይፋችሁን አታዩ። እንኳን ከሱ ጋር ባታስታውስ ቢዶት ነው የመጀመሪያ ላይፋችሁ ቢዶ አታዩ፣ እንደገብተህ አታዩ። ይሄ ከማጥረባ ጋር የምር አትቻጃል። የምር ምንም አይጠቅምም። ደግሞ ፍቅር ይበቃል ከምንም ነገር ማለት ነው ፍቅሩ ምንም ነገር ያደርጋል ገቦ ወደ ፍቅርህን ተመለስ ወደ ልጆችህ እና ተመለስ እሷም ደግሞ አራስ ናት አታሰቃያት አታስበቅሳት የምር ለምን የመጣ ሁሉ በሷ ላይ አፍ እንዲገልጥ ታደርጋለህ ለምን ና ያታሳዝንም ብዬ የምር ነው አንተም እኮ ወድህ አይደለም ወድህ አይደለም አይነዋጣለሁ ግን ወደ ራሴ እስከያስብ ወደ ራሴ ገብጥ ወደ ራስ ተመልሰ ቤተክርስቲያን ሄደ ጸል ብዙ ነገር እኮ ወደ ራሴ ስትመለስ ሁሉም ነገር ይስተካክላል። እሺ ደግሞ እንደዚህ እንደተሰቃይክ አትቀርም። እሱም ደግሞ እንደዚህ እንዳለቀሰችው አትቀርም። እግዚአብሔር በአንድ ቀን ያስተካክላል። ግን እስከሚያስተካክል ድረስ ይሄ ጭንቀታችሁ ምናምን ምናምን ደግሞ እናንተ አንድነታችሁ ቢኖር ማለት ነው በእናንተ መሀል ክፍተት እራሳችሁ ባትፈጥሩ ማለት ነው። ምንም አይነት ማንም ሰው ማለት ነው አይገብም። በእናንተ ፍቅር አያፈርስም፣ ፍቅራችሁ ማለት ነው እናንተ ነው ክፍተት የምትፈጥሩት። ልክ ነሽ፣ እውነት በጣም ትልቅ ትልቅ ምክር ነው። በጣም ስልሽ፣ ያው በጣም እንዴት ነው መልካም አንደበተ ርቱ የምትባይ አይነት ሰው ነሽ ስልሽ የሆነ ንግግርሽ ሰውን በጣም ይገዛል እና ንግግርሽ መልካም ነው እና በጣም ምን ልበልሽ። በጣም እየት ሀገር ነው ምትኖሪ? እኔ አረብ ሀገር ላይ ነው ያሉት። ደግሞ ያገባሃትም አረብ ሀገር ላይ ብዙ ሶስት አመት ምናምን ተሰዳ ሰርታለች። እንደኛ ደግሞ ማስለቀስ ይለበት ደግሞ ስድስት አመት ስለሆነስለፋትም ይሄ በጣም ነው የምታሳዝነው። የምር ደግሞ ቆንጅዬ ልጆቹን ፍሬ አፍርታለች። ደግሞ አንተ የሚመስሉ ልጆች ሰታለች። ይህን የመሰለ የሞቀ ትዳር እንትተ እንደዚህ በሜዳ ላይ መጣል ምን ነው? የናት ትዳር በጣም ያምራል። የሚያምር ትዳር ውስጥ ላይ ይሄ ማይረባ እቺ የምር እኔ ሳስበ ማለት ነው እየሳደብካት ነው እንዳትለኝ፣ የምርች ቲችላት ማለት ጌታ ትንሽ የሆነ ትንሽ ልጅ አንተን ስታሰቃይ አይደ ማሪም የምር ኔ በጣም እያስጠላኝ ነው። የምንመራ ነው ትልቅ ልጅ አይደል እንዲ አስተዋይ ልጅ አይደል እንዲ፣ የሌሎቹ ትምህርት የሚሰጥ ልጅ አይደል እንዲ እቺ ፍሬ ልጅ እቺ የሆነ ማ ማተሞ የምትመስል ልጅ እንዴት ታሰቃያለች?

ጀግና አንቺ ውስጥ በጣም ትልቅ ትልቅ መልካም ሴት ነው ያየሁት። በቃ ምን ልበልሽ? በጣም እግዚአብሔር መልካም ትዳር ይስጠሽ። በጣም እግዚአብሔርን የሆነ በቃ ደስ የምትይሰነሽ እግዚአብሔርን ነው የሚል እና እግዚአብሔር የተባረከ ትዳር ይስጠሽ። ሌላ እንደዚህ አይነት አስተዋይ ሴት እውነት ለመናገር ከስደት ነው የምትገኝ። እንደ አንቺ አይነት አስተዋይ ውብዬ በጣም በጣም አስተዋይነት በጣም ከሚልሽ ወደ ወደፊ በጣም እኔ አልኳቸው እኔ ውብዬ በቃ እግዚአብሔር ነው የሰጠኝ የስደት በረከት። ሂነት ስደት ላይ ስድስት ዓመት በጣም ተሰቃይታለች። እኔ ውብዬን እግዚአብሔር ነው የምላችሁ። ዓለም ላይ ያለ ነገር ማንኛውን ነገር ሰጥቼ ራሱ ደስተኛ ደስተኛ ላደርጋት ነው የምፈልገው በጣም ማለት ነው ለቤታ ካለ አሁንንድን ዘርታጎበዚህ በዚህ ውጣ በዚህ ጀና በንትን ያምተን ዛወይ ማለት ነው። የአንተን ውርቀት የሚፈልግ ብዙ አለ። ሰው የሰው ልጅ ከፍ ብሎ ሲታይ በጣም ብዙዎቹ ይቀናሉ። ከፍ ብለን በሚያምር ሁኔታ ስትኖር ማለት ነው። የአንተን ውርቀት የሚፈልግ የአንተ ደረጃ ዝቅ ብሎ ማየት የሚፈልግ ብዙ

ይሄ ነው ምክር። የምር የምር እኔ በጣም ነው የከፈኝ እቺ ሞታ ማለት ትንሽ የልጅ አንተን ቦታ ትልቅ ይሄ ልጅ ከቤት ስታስወጣ ውብዬ ወብዬ አቅምኩ አላት። ግን ነገ ምን ይፈጠራ በሚወቀ ማሰቦ ነው እንደዚህ ዘመናው ፕሮጀክት ማለት ነው። ውብዬ በጣም ትግስተኛ ናት። በዚህ አጋጣሚ የምር ነው በጣም ትግስተኛ ናት። አሳቢ የመልካም ትዳር ናት። በቃ ከእግዚአብሔር የተሰጣች መልካም ስጦታ ይበቃ። እንደ አፍሊል ይያት ይህ ያናት ቃት ለሌለ እንደሱ ያት እምሬ ነው ናይ አክብራት። ይሄ አክብራት ውብዬ በጣም በጣም ነው የምወዳት እኔ እኔ ማልክደው ነገር ውብዬ በጣም ነው የምወዳት፣ በጣም ነው ማፈቅራት። ዘመኔን ሙሉ እታመንላታለሁ። አንድ አንድ ሰከንድ ከውብዬ ውጪ ከአንድ ሴት ጋር ህይወቴ ውስጥ በፍጹም አላስብም። ይሄ ቃሌ ነው። እግዚአብሔርን ነው የምላቸው ከውብዬ ውጪ እኔ ህይወት ብዬ ሌላ ያስኩት ህይወት የለኝም እግዚአብሔር ያውቀዋል። ግን በቃ በህይወት ደግሞ ብዙ ፈተና ይገጥማል። አንዳንዴ ግን ደግሞ እስከዚች ሰከንድ ድረስ እስከ ዘለ አለም ድረስ ውብዬ ኖረች አልኖረች እታመንላት አለሁ። ምክንያቱም ውብዬን አቃት አለሁ። ውብዬን ስለማቃት ምን አይነት መልካም ሚስት እንደሆነች እንኳን ለእኔ ማለት ነው ለሺው የምታስብ መልካም ሴት እኔ እንጃ በቃል መናገር አልችልም። ምንባይ ነው የሚመጣው፣ እግዚአብሔር ነው አይነ ወቀልኩኝ ይገማኛል። አንተ ለእሷ እንደምትታመን እሷ ታትታመን ባሃለች። ተማረን፣ እንዴት ናንተ፣ እንኳን አንተ እንደዛ እንኳን ገብተህ አስለቅሰ በእናቶች ፊት በአንተ ወላጆች ፊት ምናምን፣ በጣም ገብተሃት አስለቅሰሃት በፍቅር ስትቀበል የምር እንደገና ደግሞ ልቧን ዛሬ ላይ የተሰለ የተለቀቀው ቪዲዮ ላይ ደግሞ ልቧ ተሰብሯል። እንደገና ድጋሚ ማለት ነው ወደ ቀልብ ተመልሰናል ተመልሷል ብለን በጣም ደስተኛ ስንሆን፣ እቺ ደግሞ ትመጣለች እና ድጋሚ ልቧን ልትሰበረችው እንደዚህ ማድረግ የለብህም። ምስት ከምንም ቅድሚያ ናት። እሺ፣ ከፈጣሪ በታች ምስት ከምንም ቅድሚያ ናት። ለቤት ግ አንተ አባወራ እንደሆንክ እሷ ደግሞ ለቤት እመቤት ናት። ለልጆች እናት ናት። ደግሞ ብዙ ስቃይ አይታ ነው ልጅ ምትወልደው። የልጆችን እናት አታስለቅስ። ዘመሪ ነው። ልጆች ወደፊት ደግሞ ይህን አይቶ እናቴን እንደዚህ አርግቶ ነው ለካ ያሰቃየው። እቺ ደግሞ ጤምጤ ነው የምር። እንኳን ሁን ክርስትና ሳሳ እየደረሰ ረጎ ነው መሆን አለበት። ብዙ ነገር እኮ አለ እሱ መንከባከብ አለበት። ልምድ ነው እንደዚህ የምታደርጋት ልም ታስቀያልና፣ ይ በማርያም ወደ ቀድሞ ተመለስ። እስቲ ራስህን አስብ። ይሄድ ቤተክርስቲያን ሄደ ራስህ እስቲ ብቻ ሆነ ጸልይ። አምላኬ ወደ ቀድሞ ልቦና መልሰኝ። የምሬ ነው ለምስቴም ታማይ ይባልን እንትሆን ለቤቴም ደግሞ ታሞኝ፣ የቤት አባወራ እንዲሆን ለልጆችም አባት እንዲሆን ብለጸል። ይሄ የምሬ ነው። ከዚህ አይነቱ መንገድ ወጣ። ይሄ እኮ ውብ የሚባለው ወይም አገብቶ አላየም ወይም ወጥ አላየም ምንም ያላየ አንተ ጋረው። ለሱም ደግሞ አይመስልም። አንድ ቀን እናተ ይቅርታ ስጠይቅ ውብ ብዬ ልትቀበል ይችላል። ውብ በጣም ነው

ሂደቴን ከአንተ ጋር እሷ ከልጆቹ ጋር ስት እሱ ሲከራከር እናቷ አስታርቃለሁ ብላ ስትመጣ እየተከራከረች እጁ ላይ ሆነ የሆነ ሰንሰነት ነው ምንትኖ አደረገችው። የምሬ ነው፣ እሷ ጋር ታርቅ፣ እኔ እንደ ስጦታ አበረክት ልሃለሁ። ምንም ነገር ቢሆን ማለት ነው። አንተ ያደረግከው ይሄ ወርቅ ብርቅ ብር ነው አደል? እኔ ያደርግላሃለሁ። የምሬ ነው፣ እንደ ስጦታ ከእሷ ጋር ሁ ጋር ተመለስም ነው ማለት ነው። እሱን አውጥተጣለው የምሬ ነው። ናሂ ፍቅራችሁ ግን በጣም የምፈልገው ወደ ልጆች እናተመለስ። ናሂ ፕሊዝ ፕሊዝ፣ በማርያም ንለምን እስቴ የማንም መጫወቻ አትሆን፣ የማንም መሳለቂያ አትሆን። ናሂ አንተ እኮ ትልቅ ልጅ ነህ፣ አስተዋይ ልጅ ነህ። ብዙ እኮ ከአንተ ትምህርት መውሰድ ያለብን ብዙ ብዙ ብዙ አስተምረ ብዙ አግዘ ብዙ ለርተ ያለፈ ልጅ ነክ። እንዴት ነው በትንሽ ነገር ልብ፣ በትንሽ ይሄ በአምስት መቶ ስድስት መቶ የሚያክል በወርቅ በብር እንዴት ይታለላል ያንተ ልብ? ስጦታ እኮ ማንም ይሰጣል። አይኗ ካለው ዩቱበር ነክ ሚዲያ ተጠቃሚ ነክ ስጦታ ማንም ይሰጣል። ግን በዚህ ልክ አይሰጣም። ስጦታ ትዳር እስከሚበተን ድረስ አይሰጣም ማንም ሰው። ልጅ ስጦታ ማለት ነው። ትዳር ደግሞ ከምንም በላይ ውድ ነው። በቃ ለአንተ ስጦታ የሚባለው ትዳር ነው። የልጆች እናት ናት። እኔ ፎሎ አድርጓት፣ በእናታችሁን እግዚአብሔርን፣ እኔ ከአይምሮዬ በላይ ፎሎ አድርጓት፣ ቤት ፎሎ አድርጓት። እኔ አንተ ወደ ልጆችን ተመለሰ፣ ወደ ሂንድሮ ፍቅራችሁ ተመልሳችሁ ወደ ሞቀ ጎጆ ተመልሰ ከውብዬ ጋር እየሳቃችሁ ቪዲዮ እንድትሰሩ ነው እንጂ ይሄ የማንም እንትን መቶ እናንተም ትዳራችሁ እንዲበጠብጡ ውብዬ የማንም መጫወቻ ሆና እንድታለቅስ ምናምን አይደለም። ፕሊዝ ለምን ሰው እንኳን አንዳንድ ምክሮች እኮ ይሰጣል። ለምንድን ነው ማትሰማው? ስማ አንዳንዴ እኮ የሰው ምክር ጥሩ ነው። አንዳንዴ የሰው ምክር የሚያጣላም የሚያብሉ ወደ ሌላ መንገድ የሚወስድም ምክር አለ፣ ግን ጥሩ ምክርም አለ። ገባ ልክ ነው። እግዚአብሔር ሙሌ በልክ የምር እኔ በጣም ነው እየደበርኝ። በጣም እየገባኝ ሁሌም መቶ ክመቶ ሲያሳየው ምናምን አንድ ቀን እንኳን ላይ ሙሌ ነበርክና ልገባ አስቤ ነበር አላስገባህኝም እና ናሂ ወደ ቀድሞ ተመልሰ ይቅርታ ውብዬንም ጠይቀ፣ ደሞ ያለቀሰችውን በአኪሰክ ከልጆች ጋር በደስተኛ ሆነ፣ ደስተኛ ህይወት እንድትኖር ነው ንፈልገው። ማናቸውንም ወደ ማይጠቅሙ ሰዎች ወደፊት ለለች ወደ ኋላ አታስከትል። የምር ነው አሁን ያህል ይችላል። ከዚህ በኋላ በቻልኩት እንግዲህ እሞክራለሁ። ብቻ ግን በጣም በጣም አመሰግናለሁ። በጣም ትልቅ ምክር ነው እና ለብዙዎች የሚተርፍ ምክር ነው እና ፈጣሪ ያክብርልኝ፣ እግዚአብሔር አክብርልኝ። ይሄ ለብዙዎች ትምህርት ይሆናል ብዬ አስባለሁ። ብቻ ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። እንግዲህ ችግር የለውም እኔ ምና ልሆን ይችላል ግን፣ ምክንያት ስለተቀበልክልኝ እንዳሞ ገስት ላይ ኖሪ ስላስገባህልኝ በጣም አመሰግናለ። እግዚአብሔር ያክብርልኝ ውድ ወንድሜ። ሰው ደግሞ እግዚአብሔር ደሞ ሁሉ ነገር በጊዜው አስተካክሎ እናንተም ደግሞ ወደ ፍቅራችሁ ወደ ቤት ተመልሰ። እንደዚህ አይነት ኮሜንት አትስጦ። ይሄ የጮ ምናምን ብለው ምን ያደርጋለሽ? ይሄ እንደዚህ አይነት ነገር ከምትሰጡት የምርጻ፣ እሱም ወዶ አይደለም። የምሬ ነው ወዶ አይደለም። ተረዶ ነው። ይሁን ነገር የሚያስገድድ በሰው ላይ ማ ባላሰባችሁት ነገር ላይ ቻለንጅ የሚሆን ነገር አለ። ደግሞ ወንድሜ ቻለንጅ አልፈ አንተም ደግሞ ለሁሉም ማለት ነው በቃ ምሳሌ ደግሞ ተስፋ አደርጋለሁ። በጣም አመሰግናለሁ ውቤ። እንግዲህ ቶሎ አድርጌሻለሁ። ፈጣሪ አክብርልኝ

ይሄን ጣለው እና ማለት ነው። እኔ በቃ የተባረከ የተጣሉ ትዳራችን የሚባርግ ሀብል